ኦሪዝ ሌዋውያን ምዕራፍ ያ ተራ ቁጥር አንድ። እግዚአብሔርም ሙሴን እንዲ ሲል ተናገረው፣ የእስራኤልን ልጆች እንዲህ በላቸው አለ። ከእስራኤል ልጆች መካከል ወይም በእስራኤል ልጆች ዘንድ በስደት ከሚቀመጡት እንግዶች መጻተኞች፣ ማንኛውም ሰው ዘሩን ለሞሎክ ቢሰጥ አለ። ልጆቻቸውን ለጣዖት የሚሰዉ አሉና ልጆቻቸውን ለጣዖት የሚሰዉ ቢኖር ማለት ነው። እንዲህ ዓይነቱ ሰው ፈጽሞ ይገደል። የአገሩ ሕዝብ ይህንን ሰው በድንጋይ ይውገረው አለ። ተራ ቁጥር ሶስት መቅደሴን ያረክህ ዘንድ የተቀደሰውንም ሰሜን ያጎሳቁል ዘንድ ዘሩን ለሞሎክ ወይም ለጣዖት ሰጥቷልና፣ እኔ በዚያ ሰው ላይ ፊቴን አከብድበታለሁ ከሕዝቡ መካከል ለይቼ ያጠፈዋለሁ፣ አለ። ተና ቁጥር አራት ዘሩንም ለሞሎክ ሲሰጥ የአገሩ ሕዝብ ያን ሰው ቸል ቢለው ያን ሰው ባይገለው፣ እኔ በዚያ ሰውና በቤተሰቡ ላይ ፊቴን አከብድበታለሁ እርሱንም ከሞሎህ ጋር ያመነዝሩ እርሱንም ከሞሎህ ጋር ያመነዝሩ ዘንድ የሚከተሉትን ሁሉ ከህዝባቸው መካከል ለይቼ አጠፋቸዋለሁ፣ አለ። ተራ ቁጥር ስድስት መናፍስ ጠሪዎችንና ጠንቋዮችንም በሚከተል በስራቸውም የሚያምንና በሚያመነዝር በዚያ ሰው ላይ ፊቴን አከብድበታለሁ ከህዝቡ መካከል ለይቼ አጠፋዋለሁ አለ ተራ ቁጥር ሰባት እንግዲህ እኔ እግዚአብሔር አምላካችሁ ነኝና ሰውነታችሁን ቀድሱ ቅዱሳንም ሁኑ አለ ይህንን ኃይለ ቃል በኦሪት ዘሌዋውያን ምዕራፍ 19 ከቁጥር አንድ ጀምሮ እንደገናም ዘሌዋውያን ምዕራፍ 11 ከቁጥር 46 ጀምሮ እናገኘዋለን። ተራ ቁጥር 8 ስርዓትን ጠብቁ፣ ፈይ አድርጉት፣ አክብሩት። እኔ የምቀድሳችሁ አምላካችሁ እግዚአብሔር ነኝና፣ አለ። ተራ ቁጥር ዘጠኝ ማንኛውም ሰው አባቱን ወይም እናቱን ቢሰድብና ቢያቃልል ይሄ ሰው ፈጽሞ ይገደል፣ አባቱንና እናቱን ሰድዋልና፣ ደሙ በራሱ ላይ ነው፣ አለ። ተራ ቁጥር አስር ማንኛውም ሰው ከሌላ ሰው ሚስት ወይም ከባልንጀራው ሚስት ጋር ቢያመነዝር አመንዝራንና አመንዝራውንና አመንዝራይቱን ፈጽማችሁ ግደሉ። እነሱ በድንጋይ ተወግረው በእሳት ተቃጥለው ይሙቱ አለ። ተራ ቁጥር አስራ አንድ ማንኛውም ሰው ከአባቱ ሚስት ጋር ቢተኛ የአባቱን ኃፍረተ ሥጋ ገልጧል። ሁለቱም ፈጽመው ይገደሉ አለ። ደማቸው በላያቸው ላይ ነው አለ። እሱም የአባቱ ሚስቱ ስትሆን እሷም የባሏ ልጅ ሲሆን ይሄንን አውቀው ይህን ክፉ ከክፉ ሥራ ሰርተዋልና በድንጋይ ተወግረው በእሳት ተቃጥለው ይሙቱ አለ። ተራ ቁጥር አስራ ሁለት ማንኛውም ሰው ከምራቱ ጋር ቢተኛ ሁለቱም ፈጽመው ይገደሉ ይህ ነገር ጸያፍ ነውና፣ አለ። ምራቱ የልጁ ሚስት እንደሆነች ሲያውቅ ምራቲቱም የባሏ አባት እንደሆነ ስታውቅ ሁለቱም ተስማምተው ይህን ነገር አድርገውታልና ይሙቱ ደማቸው በራሳቸው ላይ ነው አለ። ተራ ቁጥር 13 ማንኛውም ሰው ከሴት ጋር እንደሚተኛ ከወንድ ጋር ቢተኛ ሁለቱ ጸያፍ ነገር አድርገዋልና ፈጽመው ይገደሉ። ደማቸው በላያቸው ላይ በራሳቸው ላይ ነው አለ። ተራ ቁጥር አስራ አራት ማንኛውም ሰው እናቲቱንና ልጅቱን ቢያገባ ይሄ ምርኩስ ነው። በመካከላችሁ ኃጢአት እንዳይሆንባችሁ እርሱንና እነርሱን በእሳት አቃጥላችሁ ግደሉ አለ። እናቲቱም የልጇን ባል ልጅቱም የእናቷን ባል ተስማምተው አግብተውታልና እርሱም እናትና ልጅን አቀላቅሏልና በድንጋይ ተወግረው በእሳት ተቃጥለው ይሙቱ አለ። ተራ ቁጥር አስራ አምስት ማንኛውም ሰው ከእንሰሳ ጋር ቢተኛ ይሄም ፈጽሞ ይገደል፣ እንሰሳዊቱንም ግደሏት አለ። ተራ ቁጥር አስራ ስድስት ማንኛይቱም ሴት ወደ እንስሳ ብትቀርብ ከእንስሳውም ጋር ብትገናኝ፣ ሴቲቱንና እንስሳውን ግደሉ። ፈጽመው ሁለቱም ይገደሉ፣ ደማቸው በላያቸው ላይ ነው አለ። ተራ ቁጥር አስራ ሰባት ማንኛውም ሰው የአባቱን ልጅ ወይም የእናቱን ልጅ እህቱን ቢያገባ፣ ሐፍረተ ሥጋዋንም ቢያይ እርሷም አፍረተ ስጋውን ብታይ ይህ ጸያፍ ነውና በሕዝባቸው ልጆች ፊት ይገደሉ አለ። የእህቱን አፍረተ ሥጋ ገልጧልና ኀጢአቱንም እሱ ራሱ ይሸከማል አለ። ተራ ቁጥር አሥራ ስምንት ማንኛውም ሰው ከባለ መርገም ሴት ጋር ቢተኛ አፍረተ ስጋዋንም ቢገልጥ ፈሳሿን ገልጧልና እርሷም የደሟን ፈሳሽ ገልጣለችና፣ ሁለቱ ከሕዝባቸው መካከል ተለይተው ይጥፉ አለ። ተራ ቁጥር አስራ ዘጠኝ የአባትህን ወይም የእናትህን እህት ሀፍረተ ሥጋ አትግለጥ። ይህን የሚያደርግ የዘመድን ሀፍረተ ሥጋ ገልጧል ኀጢአታቸውንም እነሱ ይሸከማሉ። የዘመዱን ሀፍረተ ሥጋ ገልጦ ከዘመዱ ጋር የረከሰ ሁሉ በሕዝቡ መካከል በድንጋይ ተወግረው በእሳት ተቃጥሎ ይሙቱ አለ። ተራ ቁጥር ያ ማንኛውም ሰው ከአጎቱ ሚስት ጋር ቢተኛ የአጎቱን ሀፍረተ ሥጋ ገልጧልና ኀጢአታቸውን ይሸከማሉ ያለ ልጅም ይሞታሉ አለ። ተራ ቁጥር ሀያ አንድ ማንኛውም ሰው የወንድሙን ሚስት ቢያገባ ይሄ ምርኩስ ነው አለ። የወንድሙን ሀፍረተ ሥጋ ገልጧልና እርሱም ያለ ልጅ እነርሱም ሁለቱም ያለ ልጅ ይቅሩ አለ። ተራ ቁጥር ሀያ ሁለት እንግዲህ ትቀመጡባት ዘንድ የማስገባችሁ የምትገቡባት ምድር እንግዲህ ትኖሩባት ዘንድ ተራ ቁጥር 22 እንግዲህ ተቀመጡባት ተኖሩባትም ዘንድ የገባችሁባት ምድር እንዳትተፋችው ሥርዓቴን ሁሉ ፍርዴንም ሁሉ ጠብቁ አድርጉትም፣ አለ። ተራ ቁጥር 23 ከፊታችሁ በምጥላቸውም ሕዝቡ ወግ አትሂዱ። እነሱን የምጠላቸው የማሳደዳቸው እንደ አይኖትን ክፉ ስራ የሚሰሩ ሁነው ስላገኟቸው ነውና እነሱ የሚሰሩትን ስራ ሰርታችሁ እናንተም እንደ እነሱ ከፊቴ እንዳትጠፉ አለ። ከፊቴ እንዳላጠፋችሁ አለ። ይህን ሁሉ አድርገዋልና ተጸየፍኳቸው፣ እናንተንም እንዳልጸየፋችሁ ተጠንቀቁ አለ። ተራ ቁጥር 24 ነገር ግን እናንተን ምድራቸውን ተወርሳላችሁ ተወርሷቸውም ዘንድ ወተትና ማር የምታፈሰውን ምድር እሰጣችኋለሁ አልኳችሁ። እኔ ከአይዛብ የለየኋችሁ አምላካችሁ እግዚአብሔር ነኝና ይህንን አስተውሉ አለ። ተራ ቁጥር 25 እንግዲህ ንጹሑን እንስሳ ከርኩሱ ንጹሕንም ወፍ ከርኩሱ ትለያላችሁ። ርኩሶች ናቸው ብዬ በለየዋቸው በእንስሳና በወፍ በምድርም ተንቀሳቃሽ ሁሉ ነፍሳችሁን እንዳታረግሱ። ተራ ቁጥር ሀያ ስድስት እኔ እግዚአብሔር ቅዱስ ነኝና ለእኔም ትሆኑ ዘንድ እኔ እግዚአብሔር ቅዱስ ነኝና እናንተም እንደኔ ቅዱስ ትሆኑ ዘንድ ለእኔም ትሆኑ ዘንድ ከአሕዛብ ለይቻችሁ አለውኝና ቅዱሳን ትሆኑልኛላችሁ አለ። ተራ ቁጥር ሃያ ሰባት ማንኛውም ሰው ወይም ሴት መናፍስትን የሚጠሩ ቢሆኑ ወይም ጠንቋዮች ቢሆኑ